ጠቅላይ ሚኒስትር ዐቢይ አሕመድ በግንቦትና ሰኔ ወር 2017 ዓ.ም ምት ቁልፍ የሆኑ የኢኮኖሚ ልማት፣ የቴክኖሎጂ ዘርፍ እድገት፣ የስትራቴጂካዊ ዲፕሎማሲ እና መንግስታቸው ለዘላቂ ሀገራዊ ልማት እያደረገ ያለውን ዘርፈ ብዙ እንቅስቃሴ በሚያሳይ መልኩ ተከታታይ ተግባራትን አከናውነዋል። ጠቅላይ ሚኒስትር ዐቢይ አሕመድ በዚህ ወር እንደ ሀገር የውይይትና የሰለጠነ የፖለቲካ ባህል እየጎለበተ እንዲመጣ ከተለያዩ ባለድርሻ አካላት ጋር ሰፊ ውይይቶችን አካሂደዋል። በተጨማሪም ጠቅላይ ሚኒስትሩ የናይጄሪያ ምክትል ፕሬዚዳንት ካሺም ሼቲማን ጨምሮ ከፍተኛ የመንግስት የስራ ኃላፊዎች እንዲሁም ሌሎች የዲፕሎማቲክ ማህበረሰብ አባላት በተገኙበት የዘንድሮውን የአረንጓዴ አሻራ መርሃ ግብር በይፋ አስጀምረዋል። የወሩ ተግባር የተጀመረው ጠቅላይ ሚኒስትር ዐቢይ አሕመድ በብሔራዊ ቤተ መንግስት በተካሄደ ስነ ስርዓት የኢትዮጵያን ታላቁን የክብር ኒሻን ለቢል ጌትስ በመሸለም ነው። ይህ የከበረ ሽልማት የጌትስ ፋውንዴሽን ባለፉት 25 ዓመታት በኢትዮጵያ ላበረከታቸው አሻጋሪ ስራዎችና ታላላቅ ዘመን ተሻጋሪ በገው ተጽዕኖዎች ያከበረ ነው። በሰኔ ወር ጠቅላይ ሚኒስትር ዐቢይ አሕመድ በማዕከላዊ ኢትዮጵያ ክልል የተለያዩ ዞን ቀበሌዎች የገጠር ኮሪደር ልማት አካል የሆኑ ሞዴል የገጠር መንደሮች ግንባታንም አስጀምረዋል። ሞዴል የገጠር መንደሮቹ ቀላል ወጪ የሚጠይቁና በአካባቢ በሚገኙ ግባቶች የሚገነቡ ሲሆኑ አርሶ አደሩም ጤናማና ክብር ያለው ህይወት እንዲኖር የሚያስችሉ ናቸው። በዚሁ ሰኔ ወርም ጠቅላይ ሚኒስትር ዐቢይ አሕመድ ካከናወኗቸው ትልልቅ ተግባራት መካከል አንዱ ከኢትዮጵያ ቴሌቪዥን ጋር ያደረጉት ልዩ አራት ክፍሎች ያሉ ሰፊ ቃለመጠይቅ ሲሆን ባለፉት ሰባት ዓመታትም በሁሉም ዘርፍ እንደ ሀገር የተመዘገቡ ስኬቶችና ያጋጠሙ ተግዳሮቶችም እንዲሁም ችግሮችን ለመሻገር የተወሰዱ እርምጃዎችን በተመለከተ አብራርተዋል። በዚህ ቃለመጠይቅ ጠቅላይ ሚኒስትሩ የኢትዮጵያን ቀጣይ እድገትና የብልጽግና ጉዞና መዳረሻን አመላክተዋል። ሌላኛው ጠቅላይ ሚኒስትር ዐቢይ አሕመድ ወሳኝ የሰኔ ወር ዲፕሎማሲያዊ እንቅስቃሴ ነው። በዚህ ዲፕሎማሲያዊ ክንውን ጠቅላይ ሚኒስትር ዐቢይ ከናይጄሪያ ባለሀብት ጋር በነበራቸው ቆይታ ለኢትዮጵያ ወሳኝ የሆኑ ፍላጎቶችን ለማሟላት የሚያስችሉ ስልታ ኢንቨስትመንት መስኮች ላይ ውይይት አድርገዋል። እንዲሁም የአሜሪካ ማሪን ኮርፕስ ጀኔራልና አፍሪኮም አዛዥ ከሆኑት ጀኔራል ማይክል ላንግሌ ጋር የጋራ ፍላጎት በሆኑ የሁለትዮሽና ቀጠናዊ ጉዳዮች ላይ ውይይት አድርገዋል። ጠቅላይ ሚኒስትር ዐቢይ አሕመድ የዲፕሎማሲ እንቅስቃሴ ሲቀጥል በዚሁ ሰኔ ወር ውስጥ ከዓለም አቀፍ የአቶሚክ ኃይል ኤጀንሲ አይኤኤ ዋና ዳይሬክተር ማሪያኖ ግሬሲ ጋር ተገናኝተዋል። የዓለም አቀፉ አቶሚክ ኃይል በኢትዮጵያ ማድረገው ድጋፍ በካንሰር ሕክምና እንክብካቤ፣ የእንስሳት ጤና፣ የጸረ ፍላይ ማጥፊያ፣ በኒውክሌር ኢንጂነሪንግ እና የቁጥጥር ማዕቀፎች ላይ ያተኮረ ነው። በሌላ በኩል ጠቅላይ ሚኒስትር ዐቢይ አሕመድ በሰኔ ወር እንደ ሀገር የውይይትና የሰለጠነ የፖለቲካ ባህል እየጎለበተ እንዲመጣ ከተለያዩም ቁልፍ ባለድርሻ አካላት ጋር ሰፊ ውይይቶችንም አካሂደዋል። በዚህ መሰረት ከተፎካካሪ የፖለቲካ ፓርቲዎች፣ የጥበብ ማህበረሰብ ተወካዮች፣ ከመምህራን ተወካዮች፣ ከሚዲያ ባለሙያዎች፣ ከጤናው ዘርፍ ተወካዮችና ሌሎች የህብረተሰብ አካላት ጋር መክረዋል። በምክክር ሂደቱም በየዘርፉ ያሉ እድሎችና በጎ እርምጃዎች ብሎም ክፍተቶችና ተግዳሮቶች የተዳሰሱበት ነበር። ሌላኛው ጠቅላይ ሚኒስትር ዐቢይ አሕመድ በሰኔ ወር ልዩ ትኩረት ሰጥተው የተንቀሳቀሱበትና የተለያዩ አቅጣጫዎች ያስቀመጡበት መስክ የቴክኖሎጂ ዘርፍ እድገት ነበረ። በዚህም ጠቅላይ ሚኒስትሩ በተገኙበት የሳይንስ ሙዚየም ቋሚ ኤግዚቢሽን ክፍል በይፋ ተከፍተዋል። ይህ ድንቅ ክንውን በአርቲፊሻል ኢንቴሊጀንስ፣ የአየር ንብረት ለውጥና የኢትዮጵያ ምላሽ፣ ግብርና፣ የውሃ ኃይል ኢነርጂ፣ ኤሮኖቲክስ እና አቬሽን ላይ ያተኮሩ አምስት የአውደ ርዕይ ምድቦችን የያዘ ነው። በላ በኩል ጠቅላይ ሚኒስትር ዐቢይ አሕመድ በሀገሪቱ የአካባቢ ጥበቃ ዘርፍ ልማት ቁልፍ ብሔራዊ ፕሮጀክቶች የሆነውን የዘንድሮውን የአረንጓዴ አሻራ መርሃ ግብር በመትከል ማንሰራራት በሚል መሪ ሀሳብ በይፋ አስጀምረዋል። የአረንጓዴ አሻራ እጅግ ዘርፈ ብዙ ትሩፋቶችን ያስገኘ ስራ ሲሆን በዚህ ዓመት ከሚተከለው ችግኝ ጋር ከ47.5 ቢሊዮን ገደማ ይደርሳል ተብሎም ይጠበቃል።